ሰላም ጤና ይስጥልን። የአንድ ጥያቄ ያለ ፕሮግራም አዘጋጆች እንዴት ከረማችሁ? ፍቃደ ስላሴ ይባላለሁ። ከደሴ ነው ምደውለው። ምላሽ ባገኝ ብዬ የማስበውን ጥያቄ ለማቅረብ ነበር፣ በተለይ ከገንዘብ ምንዛሬዎች ጋር ተያይዞ ማለት ነው። ጥያቄ የውጭ የገንዘብ ምንዛሬዎች ከኢትዮጵያ ብር አንጻር ዋጋቸው በተለያየ ጊዜ ከፍና ዝቅ ይላልና የከፍና ዝቅ የሚልበት ምክንያት ምንድን ነው? ማነውስ የሚተምናቸው? የሚል ጥያቄ ነው ያለኝ። እንደው በተጨማሪ ምናልባት ከዚሁ ከተመና ጋር ወይም ከገንዘብ ምንዛሬ ጋር ተያይዞ ከሌሎቹ የገንዘብ አይነቶች የኩዬት ዲናር እጅግ በጣም ከፍ ያለ የገንዘብ ምንዛሬ አለው እና ይሄ ከምን የመነጨ ነው የሚል ጥያቄ ለማቅረብ ነበረ። እጅግ በጣም አድርጌ ያመሰግናለሁ። ስሜ ሰውአለ አባተ ባላለሁኝ። በአዲስ አበባ ዩኒቨርስቲ ቢዝነስ እና ኢኮኖሚክስ ኮሌጅ የፋይናንስ እና ኢንቨስትመንት ረዳት ፕሮፌሰር ነኝ። የአንድን ሀገር የውጭ ምንዛሬ ዋጋ የሚወሰንበት መንገድ ሁለት አይነት መንገድ ነው። አንዳንዴ በሶስትም ሊከፈል ይችላል። በዋናነት ግን ሁለት ናቸው። አንዱ በመንግስት ቁጥጥር ስር ሆኖ መንግስት በየጊዜው ዋጋውን የሚተምንለት የማኔጅድ ፍሎት የምንለው ወይም ማኔጅ ድርጅም ወይም ፊክስ ድርጅም የሚባለው በተለይ ከሐምሌ 2016 በፊት ኢትዮጵያ ውስጥ ይተገበር የነበረው የሀገሪቱ ብሔራዊ ባንክ የአንድን ዶላር የመሸጫና የመግዣ ዋጋ ይተምናል፣ ዋጋ ያወጣል። በዛ መሰረት ባንኮች ያን ተከተለው ይሰራሉ። ስለዚህ ምንም አይነት ፋክተር የለውም በገበያ የሚመራ አይደለም። መንግስት ግን የዛን ዶላር ዋጋ ሲወስን የሚያቸው ብዙ ነገሮች አሉ አጠቃላይ ያለውን የዶላር ሪዘርቭ፣ ሀገሪቱ ለኢምፖርት የምትፈልገውን አጠቃላይ የውጭ ምንዛሬ ፍላጎት፣ በገበያ ላይ ሊያሳድር የሚችለውን የዋጋ ንረት፣ እነዚህ እነዚህ ሁሉ ታሳቢ አድርገው በራሳቸው በፖሊሲ የሚወሰንበት መንገድ ነው። ሁለተኛው መንገድ ደግሞ ከሐምሌ 2016 በኋላ ኢትዮጵያ ውስጥ በተደረገው የማክሮ ኢኮኖሚ ለውጥ ምክንያት የውጭ ምንዛሬን ግብይት ለገበያ የተተውበት የሚባለው ነው። ይሄ ደግሞ በዛ ኢኮኖሚ ውስጥ ያለው የውጭ ምንዛሬ ፍላጎትና አቅርቦት ናቸው እንግዲህ ዋጋውን የሚወስኑተኝ። ስለዚህ ፍላጎት ማለት አገሪቱ አጠቃላይ ኢኮኖሚው ለተለያዩ ግብአቶች፣ ምርቶች አገልግሎቶች ለመግዛት ከውጭ ሀገር የሚፈልገው የውጭ ምንዛሬ መጠን ነው። አቅርቦት የምንለው ደግሞ ኢኮኖሚው የሚያመነጨው ከኤክስፖርት የሚገኝ የውጭ ምንዛሬ፣ ከሪሚታንስ የሚገኝ የውጭ ምንዛሬ፣ ከቱሪስቶች የሚገኝ የውጭ ምንዛሬ፣ ከብድርና እርዳታ የሚገኝ የውጭ ምንዛሬ፣ አጠቃላይ ወደ ኢኮኖሚው የሚገባው የውጭ ምንዛሬ ተደምሮ፣ እንደገና ደግሞ ከኢኮኖሚ የሚወጣው የውጭ ምንዛሬ በአጠቃላይ እነዚህ ፍላጎትና አቅርቦት እንላቸዋለን። ሰው በገበያ ፍላጎትና አቅርቦት ይወሰናል። ስለዚህ የውጭ ምንዛሬ ፍላጎቱ ከፍ ባለ ቁጥር አንድ የውጭ ምንዛሬ ለመግዛት የሚያስፈልገው የኢትዮጵያ ብር ይጨምራል። በሌላ መንገድ ደግሞ አቅርቦቱ በጨመረ ቁጥር አንድ የውጭ ምንዛሬ ለመግዛት የሚያስፈልገው የገንዘብ መጠን ዝቅ ይላል። የገበያ ፍላጎትና አቅርቦት የአንድን ዶላር ወይም የአንድን የውጭ ምንዛሬ የመግዣና የመሸጫ ዋጋ ይወሰናል ማለት ነው። ስለዚህ በየትኛውም ዓለም ይሄን የሚወስድ ነው። ይሄ ስንል ግን ከበስተጀርባ ያሉ ደግሞ የተለያዩ ቫሪያብሎች ወይም ፋክተሮች አሉ። አንድ ያነሳው ጥያቄ አለ። ለምሳሌ የኩዌት ዲናር ለምንድን ነው በአለም ጠንካራ የሆነው የሚል ጥያቄ አንስታል። እሱን ኤክስፕሌን ብናደርገው የበለጠ ይገልጸዋለኝ። ኩዌት እንግዲህ እንደምናውቀው በአለም ደረጃ በነዳጅና የጋዝ ክምችቷ፣ ምርቷ በከፍተኛ ደረጃ የምትታወቅ ሀገር ነች። ከዚህ ነዳጅና ጋዝ ኤክስፖርት ደግሞ በጣም ከፍተኛ የሆነ የውጭ ምንዛሬ ሀርድ ከረንሲ ጄኔሬት ታደርጋለች። ያ ማለት ኤክስፖርት ታደርጋለች። ከኤክስፖርት የሚገኘው የውጭ ምንዛሬ በጣም ብዙ ነው። ይሄ እንግዲህ ሳፕላይ ሳይዱን ጨምረዋል ማለት ነው። በሌላ በኩል ከዚህ የጋዝና ነዳጅ በሚገኝ ሪሶርስ የአገሪቱ ኢኮኖሚ እጅግ የዳበረ የተረጋጋ ኢኮኖሚ ያላት አገር ነች። ከዚህ አንጻር ያለው አጠቃላይ የስራ አጥ ቁጥር በምጣኔ በጣም ዝቅተኛ ነው። አገሪቱ ውስጥ ወይም ኢኮኖሚ ውስጥ ያለው የዋጋ ንረትም እጅግ በጣም ዝቅተኛ የሚባል ደረጃ ነው። ስለዚህ ኢኮኖሚው በጣም ያደገ የተረጋጋ፣ ከፍተኛ የሆነ የውጭ ምንዛሬ ሪዘርቭ ያለው ከመሆኑ ጋር ተያይዞ የአገሪቱ ገንዘብ እጅግ የተረጋጋ ከሚባሉ ወይም ደግሞ ጠንካራ ከሚባሉ አገሮች ተርታ ውስጥ ሊመደብ አድርጎታል። ስለዚህ ከፍተኛ የሆነ እድገት የሚያሳይ ወጥነት ያለው የተረጋጋ ቫይብራንት የሆነ ሪዚሊያንት የሆነ ኢኮኖሚ ያላት ሀገር ከመሆኑ ጋር ተያይዞ ገንዘቧ ጠንካራ እንዲሆን አድርጎታል። ያ ማለት እንግዲህ ፍላጎትና አቅርቦትን በምናይበት ጊዜ አቅርቦት ሳይዱ በጣም ከፍተኛ ስለሆነ የውጭ ምንዛሬ አቅርቦቱ ደግሞ እየጨመረ በሄደ ቁጥር አንድ ዶላር ለመግዛት የሚያስፈልገው የሀገሪቱ ገንዘብ በጣም ትንሽ ነው። ያ ማለት ከረንሲዋ ጠንካራ ሁኑ ማለት ነው። በሌላ አነጋገርና የኢኮኖሚው ነጸብራቅ ውጤት ነው። ኢኮኖሚው ጄነሬት ማድረግ የሚችለው የውጭ ምንዛሬ ሀርድ ከረንሲ በዋናነት ኢኮኖሚ የተመሰረተው በነዳጅ ምርትና ኤክስፖርት ላይ ስለሆነ ከዛ የሚገኘ ውጭ ምንዛሬ የሀገሪቱን ኢኮኖሚ ጠንካራ እንዲሆን አድርጎታለኝ። እንግዲህ ያንም የተገኘ ገንዘብ በአግባቡ መጠቀም የመቻላቸው ኢኮኖሚያቸው እጅግ ጠንካራ ከሚባሉ ሀገራት ተርታ እንዲመደብ አድርጎታልና እነዚህ ናቸው። ስለዚህ ጠቅላላ አድርገን ስናየው ያንድን አገር ገንዘብ ከሌላ አገር ገንዘብ አንጻር ያለውን ቫሊዩ ዋጋ የሚተምነው የሀገሪቱ ኢኮኖሚ አንዱ ሆኖ ኢኮኖሚው የሚያመነጨ ውጭ ምንዛሬ እና ኢኮኖሚ የሚፈልገው ውጭ ምንዛሬ ያል ማለት አቅርቦትና ፍላጎት ናቸው ብለን መውሰድ እንችላለን። አመሰግናለሁ።